ከኢራን የኒውክሌር ጀርባ የተጠነሰሰው ሴራና ኢራንን ኒውክሌር አረብ አድርጎ ለማስቀረት የተዘረጋው የአሜሪካ እጅ አሁን ዓለም ላይ የሚገኙ ጋዜጠኞችና የፖለቲካ ምሁራን በሁለት ጥያቄዎች ላይ ተጠምደዋል። የመጀመሪያው የኢራን የኒውክለር መርሃ ግብር ምንድን ነው የሚለው ጉዳይ ሲሆን፣ ሁለተኛው ደግሞ አሜሪካ በዚህ ጉዳይ ላይ ምን ትፈልጋለች የሚል ነው። ሁለቱ ሀገራት ከዚያ እጅግ ውጥረት ከተሞላበት አስፈሪ ድባብ ወጥተው በኦማን ድርድር መጀመራቸው ይታወቃል። እናም አሁን ከኦማን ድርድር በኋላ ብዙ አዳዲስ ነገሮች ወጥተዋል። ዓለም አቀፍ ተንታኞችና ፖለቲከኞች አበክረው እየጠየቁት ካሉት የኢራን የኒውክለር መርሃ ግብር እስከ አሜሪካ ሚስጥር ፍላጎት ድረስ በትንታኔ እንመለከተዋለን። አብራችሁን ቆዩ። አሜሪካና ኢራን ከዓመታት በኋላ በኒውክሌር ዙሪያ የሚደረገውን የመጀመሪያው ዙር ውይይት ቅዳሜ ዕለት አካሂዷል። ይህንን በኢራን የኒውክሌር መራ ግብር ዙሪያ የተደረገ የመጀመሪያ ደረጃ ውይይት ገንቢ እንደነበረ ሁለቱም ሀገራት ገልጿል። ዶናልድ ትራምፕ እንደ ኤሮፓውያን አቆጣጠር በ2018 ኢራንና የዓለም ሀያላን መንግስታት ተፈራርመውት ከነበረው የኒውክሌር ስምምነት አሜሪካን አስወጥተው የኢኮኖሚ ማዕቀብ በመጫናቸው ኢራን ተቆጣ ነበር። ትራምፕ ይህ ድርድር የማይሳካ ከሆነ ወታደራዊ እርምጃ እንደሚወስዱ አስጠንቅቋል። ለመሆኑ ኢራን ለምን የኒውክለር ጦር መሳሪያ እንዲኖራት አይፈቀድም? እንደሚታወቀው መካከለኛው ምስራቅ ላይ ለአሜሪካ የመጀመሪያም የመጨረሻም ኢላማዋ ኢራን ናት። ኢራን የኒውክለር መሳሪያ ለመታጠቅ ከጫፍ የደረሰች ሀገር እንደሆነች በተደጋጋሚ ይነገራል። ይሁን እንጂ እስካሁን ድረስ ኢራን የኒውክለር ባለቤት መሆኗን የሚያረጋግጥ አንድም ተጨባጭ ማስረጃ የለም። ይህ ቢሆን ወይም ኢራን ኒውክለር ብትታጠቅ አሜሪካ ዝም ብላ ልታየት አትችልም ሲባል ቆይቷል። የዚህ ማሳያ ደግሞ የፕሬዚዳንት ዶናልድ ትራም በኢራን የኒውክሌር ጉዳይ እያራመደው ያለው አቋም አንዱ ነው። እንደሚታወሰው አሜሪካ የኢራን የኒውክሌር መርሃ ግብር እውን እንዳይሆን በመስጋት በኢራን ዙሪያ 45 ሺህ ጦር አስቀምጧል ሲባል ነበር። እነዚህ የአሜሪካ ወታደሮች አብዛኞቹ የሚገኙት በኩዌት ሲሆን በኳታር፣ በባህሬን፣ በኢራቅ፣ በሳውዲ አረቢያና በተባበሩት አረብ ኤምሬት ይገኛሉ። እነዚህ ሀገራት በሙሉ ኢራንን ከበው ይገኛሉ። አሜሪካ ከኒውክሌር እስከ ክሩዝ ሚሳይል ድረስ በዚህ ቀጠና ለአመታት አስገብታለች። በእስራኤልና ሐማስ ጦርነት ሰበብ ደግሞ ይህንን የበለጠ በማጠናከር ያለ የሌላ ኃይሏን አምጠታለች። በነገራችን ላይ ኢራንን የከበቡት የአሜሪካ መርከቦች ብቻ አይደሉም፣ ይልቁንስ የእንግሊዝ፣ የጃፓን፣ የፈረንሳይና አጠቃላይ የአሜሪካ አጋሮች ሁሉ በከበባው ተሳትፎ አላቸው። ወደ እስራኤልና ወደ አሜሪካ የጦር ሰፈሮች ከሚወነጨፉ ድሮኖች፣ ሚሳኤሎችና ሮኬቶች ጀርባ የኢራን እጅ እንዳለበት አለም የሚያውቀው ነው። ከሄዝቦላ ጀርባ ኢራን አለች። ከሐማስና ከሁቲዎች ጀርባም ኢራን አለች። በቀይ ባህር መርከቦች ላይ ጥቃት ሲፈጽሙ የ ነበሩ ሁቲዎች መሳሪያውን የሚያገኙት ከኢራን ነው። በቀይ ባህር መርከቦች ላይ ጥቃት ሲፈጽሙ የነበሩ ሁቲዎች መሳሪያውን የሚያገኙት ከኢራን ነው። የሂዝቦላ አርባ ሺህ ሮኬት ምንጩ ኢራን ናት። በአጠቃላይ መካከለኛው ምስራቅ ላይ እነ አሜሪካን ሲፋለሙ ከቆዩት ቡድኖች ጀርባ ኢራን አለች። እናም በእነዚህ ምክንያቶች ኢራን አንድ ቀን የኒውክሌር ባለቤት ብትሆን እስራኤልና አሜሪካ እንደ ቀድሞ እጇን ለመጠምዘዝ አሊያም ደግሞ የፈለጉትን ውሳኔ ለመወሰን ይቸገራሉ። ምክንያቱም አሜሪካም ሆነች እስራኤል የኒውክሌር ባለቤት የሆኑ ሀገራት ሰራተኞቻትን በዲፕሎማሲያዊ መንገድ እንጂ በጦርነት ለመዳፈር ሲሞክሩ አይታዩም። ኢራን ደግሞ የኒውክሌር ባለቤት ስትሆን እስራኤል በመካከለኛው ምስራቅ እንደፈለገች የምትፈነጭበትን ሁኔታ ከትማል ተብሎ ስለሚታመን የኒውክሌር ባለቤት እንዳትሆን የቻሉትን ሁሉ ይጥራሉ። ኢራን የኒውክሌር መርሃ ግብሯ ለሲቪል ዓላማ ብቻ እየታቀደ ነው ትላለች። የኒውክሌር ጦር መሳሪያ ለማምረት እየሞከርኩም አይደለም ብትልም በርካታ ሀያላን አገራት እንዲሁም የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት እርግጠኛ መሆን አልቻሉም። በተለይ ደግሞ የሀገራቱን ለማሟላትና የተቋሙን ጥርጣሬ ያጠናከረው በ2002 አገሪቱ ሚስጥራዊ የኒውክሌር ማምረቻ ቦታ እንዳላት መታወቁ ነው። ይህም ኢራንና ሌሎች ሀገራት የተፈራረሙትን የኒውክሌር ቁጥጥር ስምምነት ኤንፒቲ እንዲፈርስ ምክንያት ሆኗል። የኒውክሌር ቁጥጥር ስምምነት አገራት ወታደራዊ ያልሆኑ የኒውክሌር ቴክኖሎጂዎችን ለመድኃኒት ግብርናና ኢነርጂ እንዲጠቀሙ የሚፈቅድ ሲሆን የኒውክሌር ጦር መሳሪያ ማምረትን ግን ይከለክላል። የኢራን የኒውክሌር መርሃ ግብር ምን ያህል የበለጸገ ነው? እንደ ኤሮፓያን አቆጣጠር በ2018 አሜሪካ ከኒውክ የሚል ስምምነት ራሷን ካወጣች በኋላ ኢራን ማዕቀቦች ዳግም መጣላቸውን ተከትሎ ቁልፍ የስምምነት ነጥቦችን ጥሳለች። ኢራን በስምምነቱ ተከልክለው የነበሩና ዩራኒየም ለማበልጸግ የሚረዱ በሺዎች የሚቆጠሩ የተሻሻሉ የማጣሪያ ማሽኖችን ገጥማለች። የኒውክሌር ጦር መሳሪያዎች ወደ 90 በመቶ ተጣርቶ የበለጸገ ዩራኒየም ይፈልጋሉ። በኢራንና በሀያላን አገራት መካከል ተደርሶ በነበረው ስምምነት መሰረት ኢራን እስከ 3.67 በመቶ ብቻ የበለጸገ 300 ኪሎ ግራም ዩራኒየም እንዲኖራት ተፈቅዶላታል ይህም ለሲቪል ኒኩሌር ኃይልና ለምርምር ዓላማዎች በቂ ቢሆኑም የኒኩሌር ቦምቦችን ማምረት ግን አያስችላትም እንደ አውሮፓውያን አቆጣጠር በመጋቢት 2025 ዓለም አቀፍ ተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ዩራኒየም እንዳላት ገልጿል ይህም ወደ 60 በመቶ የተጣራ እንደሆነ ይፋ ሆኗል ኢራን ዩራኒየምን የበለጠ ካበለጸገች በንድፍ ሀሳብ ደረጃ በርከት ያሉ የጦር መሳሪያዎችን ለመስራት ይበቃታል የአሜሪካ ባለሥልጣናት ኢራን ያላትን ዩራኒየም በአንድ ሳምንት ጊዜ ውስጥ ወደ ጦር መሳሪያ ልትቀይረው እንደምትችል ያምናሉ። ሆኖም ኢራን የኒውክሌር ጦር መሳሪያ ለመስራት ከአንድ ዓመት እስከ 18 ወር እንደሚፈጅባት ተናግሯል። አንዳንድ ባለሙያዎች ድፍድፍ ዩራኒየም በስድስት ወር ወይም ከዚያ ባነሰ ጊዜ ውስጥ ኒውክሌር መሳሪያ ሊገነባ ይችላል በማለት ሙያዊ አስተያየታቸውን ሰጥተዋል። ሌላው የሚነሳው ጥያቄ ትራምፕ ከቀድሞ የኒውክሌር ስምምነት ለምን አወጡ? የሚለው ነው። የተባበሩት መንግስታት፣ አሜሪካና የአውሮፓ ህብረት ኢራን የኒውክሌር መርሃ ግብሯን ቦምብ ለማምረት እየተጠቀመችበት ነው በሚል ጥርጣሬ እንደ ኢሮፓ ሚሊዮን አቆጣጠር ከ2010 ጀምሮ ሰፊ የኢኮኖሚ ማዕቀብ ጥለዋል። ማዕቀቡ ኢራን ለዓለም አቀፍ ገበያ ነዳጅ እንዳትሸጥ ያደረገ ሲሆን የአገሪቱ 100 ቢሊዮን ዶላር ሀብትም እንዳይንቀሳቀስ አግዷል። በዚህም የተነሳ ኢራን ኢኮኖሚዋ ሲንኮታኮት የመገበያ ገንዘቧ በከፍተኛ ደረጃ በመውደቁ የዋጋ ንረት ተከስቷል። እንደ አውሮፓውያን አቆጣጠር በ2015 ኢራንና ስድስት የዓለም ሀያል ሀገራት መካከል ከአመታት ድርድር በኋላ ከስምምነት ላይ ደርሰው ነበር። ይህ በአሜሪካ፣ ቻይና፣ ፈረንሳይ፣ ሩሲያ፣ ጀርመን እንግሊዝና ኢራን መካከል የተፈረመው ስምምነት መሰረት በኒውክለር መርሃ ግብሯ እንድትሰራ የተፈቀደላት ከመ ገደቡ በተጨማሪ ዓለም አቀፍ ተቆጣጣሪ ተቋም ሁሉንም የኢራን የኒውክለር ተቋማት እንዲመለከት፣ አጠራጣሪ ስፍራዎች ደግሞ እንዲፈተሽ ይፈቅዳል። በምላሹም አገራቱ ማዕቀቡን ለማንሳት ተስማምተዋል። የስምምነት እስከ 15 ዓመታት እንዲቆይ ታስቦ የነበረ ሲሆን ከዚያ በኋላ የተጣሉት ገደቦች ተግባራዊ መሆን አይችሉም። ዶናልድ ትራምፕ እንደ ኢሮፓውያን አቆጣጠር በ2018 ወደ ስልጣን ሲመጡ የስምምነቱን ቁልፍ ምሰሶ የነበረችውን አሜሪካ ከስምምነቱ አስወጡ። በወቅቱ ስምምነቱ ቋሚ አይደለም እንዲሁም ኢራንን የባለስቲክ ሚሳኤል ፕሮግራምንና ሌሎች ጉዳዮችን የማይመለከት በመሆኑ መጥፎ ስምምነት ነው ሲሉ ተናግረው ነበር። ትራምፕ አዲስና ሰፊ ስምምነት ከኢራን ጋር እንዲደረስ ለማስገደድ በሚል ማዕቀቦችን በድጋሚ ጥሏል። የትራምፕ ውሳኔ ስምምነቱን በሚቃወሙት የአሜሪካ ቀጠናዊ አጋሮች በተለይም የእስራኤል ተጽዕኖ አለበት። ኢራን አሁንም በድብቅ የኒውክሌር መርሃ ግብሯን እያካሄደች መሆኑ እስራኤል ትገልጻለች። አክላም ኢራን ወታደራዊ እንቅስቃሴዋን ለማጠናከር ያገኘችውን በቢሊዮን የሚቆጠል ዶላር የማዕቀብ እፎይታ ትጠቀም ትችላለች ስትል አስጠንቀቃለች። ትራምፕ ከኢራን ጋር ድርድር እንደሚያደርጉ ሲገልጹ እስራኤል መገረሟን መሸሸግ አልቻለችም። ዶናልድ ትራምፕ ከዚህ ቀደም ሀገራቸው ካደረገችው ስምምነት የተሻለ ስምምነት እንደሚያደርጉ ሲናገሩ ነበር። ትራምፕ ከዚህ ቀደም ኢራን አዲስ ስምምነት ካላደረገች ጥቃት ይጠብቃታል ሲሉ አስጠንቅቀዋል። የብሔራዊ ደህንነት አማካሪው ማይክ ዋልትዝ እንዳሉት ትራምፕ የኢራን የኒኩሌር መርሃ ግብር ሙሉ በሙሉ እንዲፈርስ እንደሚፈልጉ ገልጸው ማበልጸጉም ቢሆን የጦር መሳሪያ መታጠቁም የስትራቴጂካዊ ሚሳይል ፕሮግራሟ መፍረስ አለበት ብለዋል። ምንም እንኳን ትራምፕ ቀጥታ ድርድር እንደሚኖር ቢናገሩም የኢራን የውጭ ጉዳይ ሚኒስቴር አባስ አርገቺ በኦማን የሚደረገው ድርድር ቀጥተኛ ያልሆነ ነው ብለዋል። ኢራን ከአሜሪካ ጋር ለመነጋገር ዝግጁ መሆኗን ገልጸው፣ ነገር ግን ትራምፕ በመጀመሪያ ምንም አይነት ወታደራዊ አማራጭ ሊኖር እንደማይችል መስማማት አለባቸው ብለዋል። ትራምፕ ከኢራን ጋር ስለሚደረግ ድርድር ከተናገሩ በኋላ የእስራኤል ጠቅላይ ሚኒስቴር በንያሚን ነታንያሁ ድርድሩ እንዳሉት ተቀባይነት የሚኖረው ኢራን የኒ የኒውክሌር መርሃ ግብሯን ለማጥፋት ስትስማማ ነው ብለዋል። ያ ማለት አሉ የእስራኤሉ ጠቅላይ ሚኒስትር ወደ ውስጥ ገብተን ተቋማቶችን ስናወድም እና በአሜሪካ ቁጥጥርና አስፈጻሚነት ሁሉንም መሳሪያዎችን ስናፈርስ ነው። የእስራኤል ትልቁ ስጋት ትራምፕ እንደ ዲፕሎማሲያዊ ድል ከኢራን የሚቀርብን የአጭር ጊዜ ስምምነት ይቀበላሉ የሚል ነው። እስራኤል ቀደም ሲል በነበረው የሀያላን ሀገራት ስምምነት ውስጥ ራሷን ያላሳተፈች ሲሆን ምንም እንኳን ምንም አይነት ማረጋገጫ ሆነ ማስተባበያ ባይቀርብበትም የኒውክሌር ጦር መሳሪያ አላት ተብሎ ይገመታል ተጠቅመታል። አሜሪካም ሆነች እስራኤል የኢራንን የኒውክሌር መሰረተ ልማት በቦምብ ለመደብደብ ወታደራዊ አቅም አላቸው። ነገር ግን እንዲህ አይነቱ እርምጃ የሚያስከትለው ውጤት እርግጠኛ መሆን ስለማይቻል ውስብስብና አደገኛ ነው። የኢራን ቁልፍ የሆኑ የኒውክሌር ተቋማት ከመሬት በታች የተቀበሩ በመሆናቸው በጣም ግዙፍ ቦምቦች ብቻ ናቸው ሊደርሱባቸው የሚችሉት። ምንም እንኳን እነዚህ ቦምቦች አሜሪካ የታጠቀች ቢሆንም፣ እስራኤል ግን ይኖራት አይኖራት አይታወቅም። ጥቃት የሚፈጸም ከሆነ ኢራን ከሞላ ጎደል በአካባቢው